በላይ እንዴት ቤሊ እንደመጣ አልገባኝም፣ ግን በላይ ነው ስሙ። ኦኬ በለጠ ነበር ይመስለኝ። አሁን አሁን ቤሊ ይመጣና ሁሉ ጋር ተስማማችሁ እንዳይለኝ እንጂ የትዳሩ ነው ያወራ። በአባሱ ልክ ናቸው። ልክ አይደለም? ሲስ አንድ ነገር ልንገር። ጥላት ስንት ቃል አለ የሆነ ቦታ እኔና ባለቤቴ ይኸው እሷ ድምጽ አይሰማ እኔ ድምጽ አይሰማ፣ አስራ አምስት አመት ሙሉ ምናምን ብዬ ሳወራ እየቀለድኩ ነው። ከዛ እሷ ምን አለች መሰለ፣ አረ ድምፃችን የማይሰማው አልቆ ነው በጭቅጭቅ አለች። አንተ የእምነትም አጉቷል ኖ በብርሃኑ ተመዳደሱ አገልግላል ወደ ገዳም ግባ። ስለምን ትፈራለህ ወንድም? ስለ ጋብቻ ሲነገር ስለ ጋብቻ ከሆነማ ንገረኝ። በቃ ሰብሰብ በል ይበቃል። በቃ እንዴ፣ ምንድን ነው ሰብሰብ በል ስትል? ምንድን ነው የምታውቀው ነገር አለ ስለኔ ወንድማችን? እኔ ወንድሞችን ፊትለፊት አሳልፍ አልሰጥም። ለዛ ነው ጭራሽ የፈረደበት። ለአንተ የሚታየኝ ምንኩስና ነው ምናምን የምትለው ነገር እሰራለሁ። እንደዚህ ዓይነት ቀን እንዳትቀልድ። ምንድን ነው እሱን ነገር እንደ ጦር ነው የሚፈራው። ግን ምንድን ነው ጋጅ አልገባኝም። አኬ በቃ ምንም አኬ፣ ግን እውነት ነው። ስማ ሲሱ አኬ ወደ ምንኩስና ወደ ምንኩስና ቤት እንደ ሉተር ነው። አንዷ መነኩሲት ነው ከምንኩስና ሕይወት የሚያስወጣው አረጋሽ አሰጋው። ባለፈው ማዳት መሃሚን ከያያ ጋር እያወሩ ማለት ነው ከምንድን ነው ስለ ጋብቻ ይሁን ስለምን እንደዚህ ተነስቶ ነገር ጀለስ ምን ቢል ጥሩ ነው ያያ ማለት ነው እዚህ ጋር አንድ ኮሜንት ሲያደርጉ እኮ ነው ትዝ የሚልኝ። አኬን በጵጵስና ነው የምጠብቁ አይነት ስታፍ ማለት ነው። ጳጳሱኑ ምናምን በቅዱስ ሚካኤል አስበዋል። እዚህ ላይ ብዙም አይወራ ነገር አለ። አንተ ሲጀምር እኮ ፌሻል ስትራክቸር እራሱ ትክክለኛ ነብይ መባል አልፈልግም። ብሮስኪ ቶሎ አግባና ተገላገል። ሲስ ባለፈው ትዝ ይልሃል አይደል? ይሄን ነገር እንዳሰጠው እንዳሰጠው እያልኩ የተፈጠረው ነገር እንደ አዲሱ ገበያ ነው። አይ ቶቶ ያኔ ማታ ማለት አገን መኩል መኩል እስመን አሳባል ጋዲ አይ መኩ ያስታውቃል። በቃ አንድ ስድስት ወር ሰባት ወር እንደሚያገባ ያስታውቃል። አራ መኩዚ በጣም እንዲ መኩዚ እኔ ዲያቆናቱ እኮ ክብድ ነው የሚሉኝ። የምር ሲስ ጋር እራሱ ደውያለው። የሲስ ስልክ ታውቃለህ፣ እንደው ውሃ ነው አይቆምም ኤክስ ብታደርግልኝ እኮ ይደርስ የነበረ ስልክ ይዝጉኑ ነው። በቃ ለማንኛውም ጻፍልኝ፣ ስፔሲፊኬሽኑ እንድሰጠኝ ነው። ጋዲ ወረደችን አግብቶ እንደፈታ ሰው

አይደለም የእውነት ኮ ጋ ከፈለክ ይምጣና ይሰጠው ጠይቀው ይምጣ እስኪ እንዴ እና ደግሞ ሌላ ሁለተኛው ሰው ደግሞ ቤሊ ቤሊ ራሱ ቤሊ ቤሊ በዚህ ጉዳይ ጠየቀው ቤሊ ማልበለጠ ነው አበለጠ እኮ አይደለም ትክክለኛ ስሙ እኮ በላይ እኮ ነው ኦኬ ነው እንዴ ግን በላይ ነው ያወራል። ባባሱ ልክ ናቸው። ልክ አይደለም። አይ አይደለም። ትዳር ላይ ማ ኬ ማ ማግባት አለብህ። እንደ ተው አትጨቃጨቅ፣ አግባ ዝም ብለህ እሺ። መጀመሪያ ስንትን በለና ምከረን፣ ስለ ስለ ትዳራሩ ምናምን ትንሽ ትምህርት ስጠን። ያሚ ፎሎ ይመልሽ። እሺ አኬ፣ በመጀመሪያ ደረጃ ትዳር በጣም በጣም በምድር ላይ ጸሎት ከሚያስፈልጋቸው ነገሮች አንዱ ዋነኛው አንዱ ነው፣ እና በጣም በጣም በጣም ለምን አንደኛ ላይፌን ሙሉ ቀን በቀን በወር በአመት 365 ቀን 24 ሰዓት። በዛ ጉዳይ ትንሽ ችግር ውስጥ ገባህ ማለት በቃ ህይወትህ ማለት ነው። አጉፏ ልጆች አሉት እኮ 15 ዓመቴ ነው አሁን ዘንበላቸው እህ እያላቸው መስማት ብቻ ነው ሻወራ ያገባ አይመስልም። እንደ ገባ ሲያወራኩ በቃ ገና ጠብ ይመስለኝ ነበር የድሮ ባህሪው ተነሳበት አልክ። ኧረ እና አንዳንዴ ሲሳይ አንድ ነገር ልንገር ትላት ስንቃላለን፣ የሆነ ቦታ እኔና ባለቤቴ ይኸው እሷ ድምፅ አይሰማ እኔ ድምፅ አይሰማ አስራ አምስት አመት ሙሉ ምናምን ብዬ ሳወራ እየቀለድኩ ነው። ከዛ እሷ ምን አለች መሰለ? አረ ድምፃችን የማይሰማው አልቆ ነው በጭቅጭቅ አለች። አንተ እውነትም አግብቷል አኬ። በቤሊ ተመክሮ ካገባ አለቀልን። ማታ በሆነ ርዕስ ለማስተማር ገብቶ አስራ አምስት ርዕስ አስተምሮ እንዲወጣ ማለት ነው። በገባበት ነው የሚያወራው። ሲስ ትላንት እዛ አዲስ አጋ የነገርኳቸው አንድ ቀልድ ነበረ። አንዱ ምን አለ መሰለህ፣ ያገባ ሰው አያረጅም አለው። እንዴ፣ እንዴት አያረጅም ይለዋል? ቶሎ ይሞታል። ያስበራራል እና ለዋንድያውም ልዶቀልዱ ቀልዶ ነው። ባለፈው ስለህ እንደተነጋገር ነው። ትዳር ያለው ኃላፊነት ነው ውስጡ በጣም ግን በኃላፊነት ውስጥ ደስታ አለ ብለን ያወራነው በኃላፊነት ውስጥ በጣም ደስታ አለ። አሁን አኬ አንተ ብታስተዳድር ሁሉንም ማኔጅ ብታደርግ ሁሉንም የሚያስፈልጋቸውን ነገር ብትከፍል ምን ብትል ቤተሰብ አሁን ፊዚካል ያሉትን እናትና አባት ቤት ማለት ነው በጣም ደስታ ይሰማሃል ደስታው ግን በማግኘት ወይም ከሆነ ሰው በማግኘት ሳይሆን በመስጠት የሚገኝ ደስታ ነው ስለዚህ ፎርሙ ይለያል ግን በጣም ደስታ አለው አሁን ልጆችን እ አሁን ልጆችን አድርሽ መኪና ውስጥ ነው ማውራችሁ በጣም ነው ኢንጆይ የማደርገው ለምን

ኮምፒተር ሳይንስ ነ ግራጁዌት ያደረገው ቤሊ ሶፍትዌር ኢንጂነሪንግ ነው እንትን ያደረገው። እና ቫይረስ ነክቶት ነው የሚገባ ለሃይማኖት ካለው ቀናት እን ፕሮፌሽንና ፕሮፌሽንና አሳት ማጅ ሆን ይሻላል። እንዴ ታዲያ አንተ አሳት ማጅ እኮ ብሆን ጴጥሮስ በአንተ በእኔ በአሳት ማጁ ላይ ማስትሬትህን ትሰራለህ። እኔማ ኧረ የእርግጠኛ እና ፕሮፌሽን ከእግዚአብሔር ነገር ጋር እግዚአብሔር ሞኞችን ነው የመረጠው እንጂ በፕሮፌሽን እኛ እንደምናከብረው አይደለም። ባይዘው ወይ የሆነ ፕሮፌሽን ያለው ሰው እንደዚህ ነው፣ የሆነ ፕሮፌሽን ያለው ሰው እንደዚህ ነው። ይሄ የዓለም ሲስተም ነው የዓለም እንትን ነው አረዳድ ነው። ምንም ይሁን ምንም ይሁን እግዚአብሔር ፊት እኩል ነው ሁሉ። ቤሊ ዛሬ አልቻልነውም ጋይዝ። እና ቅድም እኮ እስክሪፕቶ እና ወረቀት ምናምን ያዙ ያልኩት፣ ከኔ እኮ ቀልዴን እኮ አይደለም። ለምን አንዴ ደግሞ ከተናገርኩ ስለማልደግም ነው። አንዴ ከተናገርኩ ስለማልደግም፣ ጫር ጫር አድርጉ። ሲጨንቃችሁ ታነቡት፣ ነገር አላለም እያወጣችሁ ታነቡታላችሁ አይ መቼ እና ለማንኛውም አኪ ውስጥ ትንሽ የዛ ሴክሬታሪ ዋጋ ትሄድና ለምክር የሚያስከፍል ብር አለ። እሱን ከፍለ አንድ ሰዓት አይ፣ እንደዛ ነው። ተው እንጂ። ሲሳረበና ተው። አታቃል፣ ጸጋይን አታቃል። እና ለማንኛውም ለቀልድ ነው። ተጋቡ፣ ግቡ፣ አትፍሩ። ጌታ አለ የሚያኖረን ጌታ ነው። በካልኩሌሽን አንኖርም እ ስለዚህ ምንም አትፍሩ ግቡ። እግዚአብሔር ታላቅ ነው። እዛ ውስጥ ታዩታላችሁ። ዳዊት እኮ ጎልያድ ሊገጥም ሲል ምን እንዳለ ታውቃለህ? እዛ ጫካ ያለው ከብት ስጠብቅ አለ ጌታ ይመጣ ነበር አለ እና አንበሳውን፣ ድቡን ኃይል ይሰጠኝ ነበር እሱን ለማሸነፍ አለ። ስለዚህ የኛ ጎልያድ አያቅተኝም አለ። ስለዚህ ቤት ውስጥ እግዚአብሔር ሲረዳህ ማየት አለብህ። ለዚህ ነው ቤተክርስቲያን መሪዎች ስትመርጡ አለ ቤቱን በትክክል ካላስተዳደረ አለ እንዳትመርጡት አለ ጳውሎስ። ለምን እዛ ማኔጅ ሶስት ሰው አራት ሰው ማኔጅ ማድረግ ካልቻለ እንዴት የእግዚአብሔርን ጉባኤ የእግዚአብሔርን ቤተክርስቲያን ይጠብቃታል አለ እና ስለዚህ በምትገቡበት የህይወት ውስጥ እዛ ውስጥ ቻሌንጅ አለ፣ እዛ ውስጥ ደስታ አለ። ያንን ቻሌንጅ እና ደስታ ተቋቁማችሁ መውጣት ከቻላችሁ ጥሩ የጊዜ ቤተክርስቲያን ተቋረጠ። በጠዋቱ ከባድ ነገር ነው። እዛ ቤት የሰው ማኔጅ ማድረግ ከቻልክ ያን ማድረግ ይቻላል ማለት ነው። ማኩ ማኩ አመስገን ነው። ለዛ ነው ለከመግለጫ የሚመጣብኝ በየቀኑ ሳያስተዳድሩ ሲቀሩ ነው ለካ መግለጫ አንተ ላይ በየቀኑ የሚያወጡብን። አይ በቃ ቤሊ በቃ አንተ አሁን ወደ እኔ ትችብቱን ትተመኩ ቤሊ መክሮ ካል በዚህ ስድስት ወር ውስጥ እኛም ዝም ብለን ሰርግ ከምን ዞር እንትን አድርግ አንተ ቤሊ ካሁን በኋላ ሲገባ እንደዚህ አይነት ጉዳዮች ላይ በስራት አውርቶ እንዲወጣ ብቻ ማድረግ ነው። ምንድን ነው ቤሊ እኮ እኔንም አቃጥሎ ሊደፋኝ ሚስቱ እንዴት ቻለችው ግን? በጌታ አይ ቤሊ እንትን ነው እዚህ ርዕስ ላይ በጣም እንትን ነው በቃ ሰከ አሁን ልክ ቤሊ ልክ ሲገባ ሪኩዌስ ሲልክላችሁ እርሱ ትዳር ነው ምን ሀሳብ ትሰጣለ

ሰላም፣ ሲሳይ እንዴት ነህ? እንዴት ነሽ? አ አኪም ፈልጌ ነበር የገባሁት። እኔ ስገባ ይወጣል። እንዴት አኪም ፈልገሽው ነበር? አዎ፣ አንድ ጥያቄ ነበረኝ። እሺ፣ ጥያቄውን ጠይቂና ገብቶ ይመልሳል። ኦኬ፣ በእኛ በክርስትና በኦርቶዶክስ ተዋህዶ አካላችንን መለገስ እንችላለን? ይፈቀዳል በሃይማኖቱ ኩላሊት፣ አይን ምናምን አካል በእኛ ይፈቀዳል። በእናንተ አላውቅም። እስኪ አኬ በእ ወይ ዛሬ የሚሰራ ክፍያ አለ፣ እልክላቸዋለሁ። ብርም ይከፈላል አኬ አለ። አዎ ይፈቀዳል፣ እያሉ ነው።

ኧረ እሷማ አኬን ነው መጠየቅ የምትፈልገው። እንደዚህ አይነት ነገር ላይ ፈንዳሜንታል ስለሆነ ተጠንቀቅ። አኬ መለገስ ይቻላል፣ ይቻላል። አኬም የምነብሳለው ለራሱ ኩላሊት የምትጠይቁት ይላሉ፣ ከታች ለራሱ እህታችን፣ ተመለሰልሽ በቃ ወይ ሌላ ጊዜ መዝሙር እንጠይቀዋለን። ማለት ቢሆኑ ቢመለስልኝ ደስ ይለኛል ወይም ደግሞ ቱፊት ላይም ካለ ከአባቶች እንደዚህ እንትን በታሪክ ውስጥ የተጻፈ ምናምን። ኩላሊት መስት የተጀመረው እኮ ቅርብ ጊዜ ነው መሰለኝ። ለማንኛውም ስ ዶክተር አለች። ያው ዶክተር ቆይ ይሄ አንድ የዶክተር ሳምሪ ይሄ ህክም ዋናው ህክምና ባለሙያ ዶክተር ሳምሪ አለች።

ሰምቹ እህታችንም እየጻፍኩላት ነበረ። በቤተክርስቲያን ታሪክም ሆነ በመጽሐፍ ቅዱስ ሰዎችን ለመርዳት ደም መስጠትም ሆነ ኦርጋንን መስጠት የሚከለክል ጥቅስም የለም። በፍትሐ ነገሥትም በቤተክርስቲያን ስርዓትም የተከለከለ ነገር የለም። ሰው ከምን አንጻር ጥያቄ እንደፈጠረባት ብትነግረን እና ካወቅነው ብንመልስ፣ ካላወቅነው ደግሞ ሪፈረንሶችንም ፈላልገን እንልክላታለን። ችግር የለም። እሺ ኢኮኒያ ጥያቄሽን እስቲ ምንድን እንደ ነው? ለምንድን ነው ጥያቄ የፈጠረብሽ? ይህን ነገር ከቤተክርስቲያናችን አንጻር ማየት ፈልጋለሁ። አንደኛ፣ ሁለተኛ ነገር ደግሞ በጣም ብዙ ነገር በመጽሐፍ ቅዱስም በቅዱስቱ ፊትም አለ። ይህ ነገር አለ ወይ የሚለው ጥያቄ ፈጥሮብኝ ነው። ኖርማል ነው ችግር የለውም ኮ፣ ግን ለማወቅ ያክል ነው። ኦኬሽ ለማወቅ ያህል ከሆነ በቤተ ክርስቲያናችን ያው አባቶችም የሚጽፉት ጥያቄ የሚያስነሱ ነገሮች ላይ፣ የሃይማኖት ጉዳዮች ላይ፣ ምንፍቅናዎች ላይ፣ እንደዚህ እንደዚህ አይነት የቤተ ክርስቲያን ስርዓቶች ላይ ሊጽፉ ይችላሉ እንጂ ዲቴይል እንደዚህ ሰው ሲኖር እያንዳንዱን ነገር አስፔክት ያለውን ነገር አልጻፉም። በአዲስ ኪዳን ደግሞ እያንዳንዱ የሕዝቡ ኑሮ እንዲህ ነው መሆን ያለበት ብሎ የተገደበ ነገር የለም። በብሉ ኪዳን አሁን ይሄንን አትብሉ ይሄን አታርጉ ይሄን አታርጉ የሚል ብዙ የመኖሪያ ህጎች አሉ። በአዲስ ኪዳን እንደዚ አይነት ህግ የለም። ይሄ ደግሞ ሰዎችን ከመርዳት አንጻር እንደውም የሚበረታታ ነው፣ የሚከለክል ነገር አንድም ቦታ የለም። ስለዚህ ሰውን መርዳት ከዛ አንጻር ምንም ችግር የለውም። ደምን ብንሰጥም የሚከለክለን የመጽሐፍ ቅዱስ ጥቅስም አባቶችም ክልክል ነው ብሎ የጻፉበት ቦታ እስከሌለ ድረስ ስተት አይደለም ማለት ነው። ኦኬ ከስር የፖፕ ሺኖዳን መጽሐፍ ቼክ አድርጊው፣ ስለዚህ ጽፈዋል እያለችሽ ነው። ፔካ የመጽሐፉን ስም ብትጽፊልን ጥሩ ነው። ክልክል ነገር ግን እስካሁን አላየውም። እኔ እስካነበብኩት በቤተክርስቲያንም በትምህርት ደረጃ ክልክል ነው ተብለን ስንማር ሰምቼ አላውቅም። ጀሆቫ ዊትነሶች ናቸው እንደዚህ ሲሉ ምሰማው ደም መስጠት አይፈቀድም በእነሱ እና ከክርስትናው አስፔክት የእነሱን ዲኖሚኔሽን ብቻ ነው ደም መስጠትን የሚከለክሉት። ያው እነሱም ደግሞ አዲስ የክርስትና ዲኖሚኔሽን ናቸው፣ ከ18ኛው ክፍለ ዘመን በኋላ የመጡ ናቸው እና እንደ ትክክለኛው እንትን አይታይም። በጥንት የቤተክርስቲያን ታሪክም በአባቶችም ደም መስጠትም ሆነ ኦርጋን መስጠት ክልክል ነው ብሎ የጻፉበት ያለበት ቦታ የለም። ይህንን ይመስላል። ስለዚህ ጥያቄ ውስጥ የሚገባ አይደለም ለማለት ፈልጌ ነው። እንደ እውቀት ከሆነ ይቻላል የሚለውን መውሰድ ትችላለች። እሺ፣ ቴንኪ ዶክተር፣ ቴንኪ ስራ ቦታ የሆነች ነው የገባችው። ቴንኪው ከጀርባሽ ድምፅ አለ መሰለኝ። ሁላችሁንም በጣም አመሰግናለሁ። መልካም የተቀደሰ ደስ የሚል ቀን ይሆንላችሁ።